ትሆናለች ምንም ነገር አታማክረኝም። በፊት ላይ ከኔ ጋር ብዙ ነገር ታወራለች እኔን አማክራ ነው ምንም ነገር ስታደርግ። ከሆነ ጊዜ በኋላ በቃ እናቴም በጣም እየታመመች ስምታ ድብቅ ሆነች ልጅቷ። ያለችበት ማወቅ እፈልጋለሁ። በቃ ያለችበት ቶሎ መድረስ አለብኝ። አንድ ነገር እንዳደርጓል ይህ ነገር ነው። አንድ ነገር ብትሆን ልጅ ለእኔም ትልቅ ጸጸት ነው እ ለዛ ነው አሁን እንደ ትብብርም እየጠየቅኩ ያለት ሰላም፣ ሰላም፣ ሰላም ውድ የአቢ ሚዲያ ቤተሰቦች እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ቤተሰቦች ዛሬ ያው እንግዲህ በአንድ በጣም በአስቸኳይ ጉዳይ ወደ እናንተ መጥቻለሁ። ቤተሰቦች እስቲ በባለፈው ጥቆማ የሰጠችን ማለትም ከሁለት ሳምንት በፊት እንደምታውቁት በነ መስፍን ዙሪያ እና የአሸናፊ ጃል የነበረችው ወይም ደግሞ ከና አሸናፊ ጋር የምትሰራ የነበረች ልጅ በእናቷ ሞት ምክንያት ያንን ከነሱ ያለውን ነገር አቁማ ያው ያጋለጠችውን ሰው ታስታውሳላችሁ። እኛም ወደ እናንተ አድርሰን ነበር፣ እሱንም አሳልፈን ሰጥተን ነበር። ለግና እስቲ ዛሬ ደግሞ በእሷ ጉዳይ የሆነ አዲስ ነገር አለ ብላኝ፣ ላወራህ እፈልጋለሁ ብላኝ ጠርታኛለች። እህቷ ና፣ ሰላም ነህ? እንዴት ነሽ? አለን። ምንድን ነው በጣም በተደጋጋሚ እየደወለች ነበርና እያለቀሰች ነበር። ምንድን ነው እንደዚህ ያስከፋሽ? ምን ተፈጥሮ ነው? ግራ ገባኝ እኮ እኔ እራሱ ሲቀጥል ስመጣም ደግሞ የለች። የሚያትሽ ያው እናቴም ከጣናት ትንሽ ጊዜ ይሆናል የእሷን አዘንዛል ጫስ ደግሞ አሁን እህቴ ሊነጥቁ፣ ማን ነው የሚነጥቅሽ? ማን ነው? አይዞሽ፣ አታልቅሽ፣ በቃ ተረጋ ተረጋጊ ባክሽ። እህቴን ወስደዋታል። ማን ወሰደት? ማን ወሰደት? ማን ወሰደት? ፖሊስ በቃ በእናትሽ፣ ተረጋጊና ያለውን ነገር ንገሪ፣ ሁሉንም መረጃ ንገሪ። አብራቸው የምትሰራቸው ሰዎች ያው እነሱ ስታጋለጣቸው ግዜ በጣም እያስፈራሯት ነበር። አንተም ተጠንቀቂ ስትላት አለ ነበር። እኔማ እኔማኮ ጭራሽ ከቤት እንዳትወጪ የምታውቀው ሰው ውጪ እንዳታገኝ ብያታለኝ እኮ። እንደውም ሌላም የሆነ ምነግር መረጃ አለ ብላኝ እኮ እየጠበኳን ነበረ። ምን ሆነ የጠፋችሁ? ብዬ ግራ ገብቶኛል። ድጋሚ ስደውል እኮ ነው አንቺን ማገኘሽና፣ ምንድነው ያለውን ነገር እስቲ ንገሪኝ። ምንድነው እነሱ እንደወሰዱት እርግጠኛ ነሽ? እኔ ስራ ሄጂ ስመለስ ቤት አልነበረችው እና በቃ ምን ተፈጥሮ ምናምን ብዬ፣ አንድ ቀን አንድ ቀን ስታድር ስልኳን ስደውል ምናም ነገር አይነሳም። ከዛ በቃ እሺ ወይ ጓደኞቿ አካሄደ ይሆናል ምናምን ብዬ ዝም አልኩኝ። ከዛ በነጋታውም አልመጣችም ከዛ ፖሊስ ጣቢያ ለመሄድም ፈራው። ማን ብላ ነው ወጣች? ስትወጣ ወዴት እንደሄደች ምንም የለ፣ አላወኩም። ስራ ሂጅ ስለነበር ቤት ምትወል መሰለኝ። ስልኳን ይዘው ነው የሄደችው ወይስ ቤት ነው ያለው? ስልኳን ይዛ ነው ወጣችው። ስለዛው ወጣች። ኦኬ። ከዛ በሁለተኛው ቀን ስደውል አንስተው ለፖሊስ ከጠቆምሽ ምናምን ብለው አስፈራሩ። እንገላታለን ምናምን ብለው አስፈራሩ። ኮምቦላትሽን አታገኛትም መጀመሪያ ላይ ቆይ፣ እንዴት እሷ እኔ እኮ በጣም ብዙ ጊዜ እኮ ነግረታ አለኝ። ምን ሆነ ነው? ተጠንቀቂ ብዬ ነግረታ አለኝ። አይዞሽ፣ ተረጋጊ። ፕሊዝ፣ ይገባኛል። በቃ ተረጋጊ። አሁን ወደ መፍትሄ እንጂ ማልቀስ ምንም ጥቅም። ይገባኛል፣ ግን ተረጋጊ እባክሽ እባክሽን ተረጋጊ በቃ አሁን መረጋጋት ነው እንጂ ምንም ሌላ ነገር እንትን ማለት ያስፈልግም። አሁን ለእህትሽ በማልቀስ ምንም የሚመጣ መፍትሄ የለም። በ የሚደወልባት የነበረውን ስልክ ታቂያለሻ? በፊት ማስፈራሪያ ምናምን እያስፈራሯት ነበር ብለሽ? አዎ ያስፈራሯታል፣ ቴክስት ምናምን ይገባላታል። ከዛ በቃ ስታይ ምን ዳርግ ምናምን ብላ በጣም ትጨነቃለች እና እኔ ለዛ ቤቴ ደግሞ በቃ ከቤት አትውጪ፣ እኔ እየሰራሁ እመጣለሁ። አንቺ ከቤት አትውጪ ለትንሽ ጊዜ ምናምን ነገር አልኳት። እሺ ከዛ በቃ ስራ ሂጅ፣ ስመለስ የለችም እቤት። እሺ ለመጨረሻ ጊዜ እሺ ማለት እሷ ከሚዶ በፊት የነገረች ነገር ምንም ነገር የለም። ምንም ነገር የለም። ያው በቃ አዲስ ስራ የሆነ ስራ ማግኘቻለሁ ምናም ብለን ነበር። ለኔና የሆነ ስራ እየሞከርኩ ነው ያው ሀዘኑን ለመርሳት ሌላ ስራ መጀመር አለብኝ ምናም ብላይ። ከዛ ጋር የሚገናኝ ነገር አለው ምናልባት ከዛ ብሎ ጠርቷት ይሆን? እኔ ምን አውቃለሁ? እኔ ምንም የማውቀው ነገር የለም። ግን አታውሩም? በደንብ ስራ አይ እናውራለን። ግን አሁን ከቅርብ ጊዜ ወዲህ በቃ እሷ ፕራይቬት ሆናለች። ምንም ነገር አታማክረኝም። በፊት ላይ ከኔ ጋር ብዙ ነገር ታወራለች፣ እኔን አማክራ ነው ምንም ነገር ስታድርግ ከሆነ ጊዜ በኋላ በቃ እናቴም በጣም እየታመመች ስምታ ድብቆ ነች እና አሁን ምንም አልነገረችኝም። ስራ ትስሪ ኔ ይሰራለሁ ለትንሽ ጊዜ ከእነዚህ ሰዎች ራቂ። እኔ ሰዎቹ ምን እንደሆኑ ቤት በኩል እንዳገኘቻቸው ምንም አውቀው ነገር የለም። ግን በቃ አሁን ጊዜው ለሴት ልጅ በጣም ከባድ ነው። አዎ ይገባኛል። እሷማ እኮ ያው ለእናታችን ብላ ነው እንደዚያ የሆነችው ብዙ ነገር ያደረገችው ያው በእርግጥ ትክክል ባይሆንም ያው ለእናትህ ለእናቷ ካላት ፍቅር የተነሳ ነው። ከእነሱም ጋር መጀመሪያ ስራ የጀመረችው እና በዛ ምክንያት ነው። ይገባኛል። ግን አሁን እንዴት ነው ማለት፣ የሆነ ፍንጭ ማግኘት አለብን። እሷን ላይ ለማግኘት ማለት፣ የሆነ ነገር መረጃ፣ ቢያንስ ወዴት ብላ። በተለያየ ቁጥር ስልክ ይደወልልኛል አንቺ ጋ? አዎ ይደወላል እና በቃ እሺ፣ ናታገኛት ተስፋ ቁራጭ ምናም ምንም። ደግሞ እኔንም እየተከታተሉኝ ነው መሰለኝ ልክ ወደ ፖሊስ ጣቢያ ምናምን ሊሄድ ስል በቃ ተመለሺ፣ ምናምን ይዱኛል፣ ደውለው ደውለው ምናምን። አሁን ጋ እኔንም እንደጠራሽኝ አያውቁም አለ? አይ አያውቁም። ለአንተ የደወልኩት በሌላ ቁጥር፣ ምናልባት ስልኬን ጠልፎት ምናምን ከሆነ ብዬ በሌላ ቁጥር ነው የደወልኩት። ልክ በጣም ያሳዝናል። እንግዲህ ያው እኔ በጣም በተደጋጋሚ ነግር እኮ ገብቶኛል። ትንሽ እኔ ወደ ሰፈርም ስልሽ መምጣት አልችልም። እስቲ ገብቶኛል ይሆናል ሌላ ነገር እንደተፈጠረ። ስልኳም ደግሞ እምቢ ብሎኛል። በጣም በተደጋጋሚ ይጠራል ግን አይሰራ፣ አይነስ እና ግራ ገብቶኛል። ነው ምን ነው ነው። አይዞሽ፣ በቃ አይዞሽ። እንግዲህ መፍትሄ ይኖራል እንጂ እግዚአብሔር ይርዳናል። በቃ ተረጋጊ፣ በቃ ተረጋጊ። መረጋጋ በመረጋጋት ነው እንጂ በማልቀስ አይደለም። ፕሊስ በቃ በጣም እኮ በተደጋጋሚ ነግሬያታለሁ እኮ በብዙ አይነት መንገድ ነው የመጡት እነዚህ ሰዎች። በጣም አረመኔ ናቸው፣ በጣም መጥፎ ናቸው እነዚህ። በጥንቃቄ ካልሆነ በየትኛው መንገድ አታመጫቸው እባክሽን። አሁን ትንሽ ተረጋጊና ያለውን ነገር አንዳንድ የሆነ ትንሽን መረጃ ሊጠቅመን ይችላል እና አንዳንድ ነገር ንገር። ስልክ የሚደወልበትንም ስልኮች ንገሪ፣ የሚደወልበት የነበረው ስልክ ንገሪ። ሁለተኛ ደግሞ ሪከርድ ካለ ሲደውሉ እነሱ ሪከርድ ካለ ከቴሌም እንትን ማለት እንችላለን ማውጣት ይቻላል የሚደውሉበትን ቁጥር ትነግርኛለች እንደገና ሁሉንም ነገር አጠቃላይ መረጃውን ሌሊት ሌሊት ይደውላሉ ብለሽኛል እና በጣም ያስፈራራቷል ብለሽኛል ምን አይነት ሰው ሴት ነው ወይስ ወንድ ነው የሚደውልላት ወንዶች ናቸው የሚደውልላት ምንድን ነው የሚሏት ስ አንቺ ከሰማሹ ቢያንስ ምንድን የሚል ነው በቃ አርፈሽ ተቀመጪ፣ አርፈሽ ማትቀመጪ ከሆነ አንቺን ምትሽን እንጨርሳችኋለሁ ምናምን እምሉ ኮ። ቦታቸውን ያሉበትን ቦታ አጠቁማለሁ በተለይ አሸናፊ ያለበት ቦታ ጠቁማለሁ ብለኝ ላረጋግጥ መጀመሪያ ስነስርዓት የሚኖርበትም ያለበትን ቦታ ላረጋግጥና እነግርሃለሁ ብላኝ ነበረ። ይህንን ባለችኝ በማግስቱ ነው ስልክ ማንሳት ያቆመችው። እኔ ደግሞ አዲስ ነገር ካለ ብዬ ልጠይቃት እንትን ብዬ ነበረ ግን ስደውልም አታነሳም። እንደውም ከልጆች ጋር ራሱ ብዙ ነገር ተነጋግረን ሰው እዛ አካባቢ የሚያስፈልገውን የሚከታተለም ሰው ክትትል ምናምን አዘጋጅተን እንትን አስተካክለን ነበር ግን ስደውል ስልኳን አታነሳም። ቦታውን እነግርሀለሁ ብላኝ ማለት ነው። ግን በቃ ግራ ይገባኝ። ስለዚህ የሚደውልባቸው የነበረን ስልኮች በሙሉ ንገሪ፣ ከዛም በኋላ ደግሞ ያለውን መረጃ ሁሉንም ነገር አይዞሽ፣ በቃ ተረጋጊ፣ ተረጋጊ፣ በቃ እሺ፣ ተረጋጊ፣ በቃ አይዞሽ። ለእህትሽ እንደርስላታለን እኛ እንደርስላታለን። አንድ ነገር ካደረጓት እኔ አሁን ከጎኔ ማንም ዘ የለም በቃ ሁሉም ዘመድ እንኳን እናቴን ካጣሁ በኋላ ትተውናል፣ አይመጡም። ቤተሰቦቹም ማንም እኔ ለእሷ እሷ ለእኔ ነን ያለ ነው። አሁን ብቻዬን ቀረሁ። ነጆች በ በ ተረጋግተን እንግዲህ ሁሉንም ነገር እውነቱን ይወጣል ነው። እኛ አሁን ምንም ነገር ማድረግ ካለብኝ ምንም ነገር አደርጋለሁ። በቃ ባከን ልጆች በቃ ልጆች ተረጋጊ። እንግዲህ ቤተሰቦች፣ ያው እንደምታዩት በጣም ከባድ ነው ያለው ሁኔታ። በጣም ከባድ ሁኔታ ነው እና እነዚህ ውሾች አሁንም አላረፉም። አሁንም ድረስ ያው የሚያደርጉትን ነገር እያያችሁ ነው እና አሁንም አልሞቱም። አልቀዋል ስንል በቃ ጭራሽ እየበዛ ነው እየሄዱ ያሉት። እና ጭራሽ የእነሱ ሰዎች በእኛ አቅራቢያ ላይ እየዞሩ ነው ያሉት ስለዚህ እኛም አሁን እራሳችንን ካላጠናከርን እኛም ለሌላ ነገር መምጣቱ የማይቀር ነው። ና ቤተሰቦች፣ ይህን ነገር በቃ ግዴታ ዛሬ ያለችበትም ቦታ እንኳ አውቄ ምን ላይ እንደሆነች አውቄ መንቀሳቀስ አለብኝ። ና እስቲ ተረጋጊ፣ በቃ እስቲ ባለፈውም የያዝ ነው አለ እኛ ጋር ባለፈው በቁጥጥር ስር ያዋል ነው ስላለ እሱን ሄጂ እስቲ እዛ መረጃ አንዳንድ መረጃ ጠይቋለሁኝ እስቲ ያለውን ነገር እስር ቤት ነው ያለው፣ ይታወቃል። ግን እሱን የእጅ ስ ያለውን መረጃ ጠይቋሉ። እነዚህ ውሾች ግን ያሉበት ገብቼ ነው ማወጣቸው፣ ሁሉንም ማለት ነው። ምንም ማድረግ ካለብን ደግሞ እናደርጋለን። ስለዚህ ሁላችሁ ቤተሰቦች እስከ መጨረሻው ድረስ ተከታተሉን። እስቲም እንደሚፈጠር አላውቅም፣ ምን አይነት ሁኔታ እንደሚመጣም አላውቅም። ሁላችሁም ተከታታሉ እስቲ ስለዚህ፣ ይኸውልሽ አሁን መሄድ ይኖርብናል በአስቸኳይ። እሷም ያለችበትን ቦታ እንትን ለማለት ምን ላይ እንደሆነች ገባሽ? አንድ ሰከንድ አንድ ደቂቃ ባባከነን ቁጥር እዚህ ጋር የሚፈጠረው ነገር እሷ ላይ ከባድ ነገር ስለሚሆን እኔ መምጣቴን ደሞ ለማንም ሰው እንዳትናገሪ። ለማንም ሰው ስልክ ሲደወልልሽም እንዳታነሺ። በእኔ ስልክ ብቻ ሲሆን ቅድም በደወልሽልኝ በዛኛው ቁጥር ታነሺልኛለሽ። ከዛ ውጪ ያለውን ነገር በሙሉ አሳውቅሻለን ማሳወቅ ያለብኝን ሁሉንም ነገር አሳውቅሻለሁኝ። ስለዚህ ምንም እንትን እንዳት አሁን ቶሎ ባስባይ ማለት ነው። አንድ ነገር ግን የተወሰነ ጊዜ ባባከን ቁጥር ሌላ ነገር ስለሚፈጠር፣ በቃ አንቺም ያለውን ነገር እንግዲህ ፈጣሪ ጥሩ ነገር ያሰማል። ክትቦች ያው በእሷ በኩል ያለውን ነገር ሰምቻለሁ። ጥቆማውንም እንትን ብያለሁኝ። በጣም አስቸጋሪ ሁኔታ ነው፣ ከባድ ሁኔታ ነው። የት ውሰዷት፣ እንዴት ውሰዷት፣ ምንም እናውቀው መረጃ የለምና፣ ይህን ነገር እንግዲህ እስ መረጃ አላገኝ የምችለው ያ በባለፈው ይዘን ለህግ የሰጠ ነው ሰዋል ና እሱን ለማስፈታት እንግዲህ ፍርድ ቤትም ሂጂ አናግር ያለኝ ለፖሊስ አዛዡ ማሳውቄ ቦታዎችን የሚያውቃቸው ቦታዎች ካሉ እንዲጠቁመን በቃ እንደምንም ብለን እንዲተባበረን ጠይቀነዋል። እነሱም ተስማምተው እስቲ ይዘውት እየመጡ ነው እና እስቲ ያው ትንሽ ያሉበት አካባቢም ስለማይመች ቤተሰቦች፣ ለዛ ነው እንግዲህ እናገኛታለን ብዬ አምናለኝ በእርግጠኝነት እስቲ። እየጠበቋቸው ነው ያው ጥሩ ነገር ይመጣል ብዬ በህይወት ብቻ እንዳገኛት ነው ፈልገው በቃ። ሌላው ነገር አለም እንዳው ገሏት ብቻ እንደው ነው የምፈራው። እንግዲህ እስቲ እየመጡ ይመስለኛል። ያው ትተባበረናለህ ብለን ነው የምናስበው። እንግዲህ ቅርታ፣ እንግዲህ ከንተን አላችሁ፣ እናንተም እንግዲህ የህግ ከለላ ትሰጡን አላችሁ ብለን አስበን ነው። ችግር የለም፣ በደብዳቤ እናመሰግናለን። በቃ እስኪ እንግዲህ ቤተሰቦች ያለውን ነገር አሁን፣ ወዴት ነው የምንሄደው? ንገረን እባክህ። እሺ፣ በቃ አሁን እንሄዳለን። ያለውን ነገር ጨርሳለሁ። ይኸውልህ እኔ እያወራሁህ ያለሁት በአግባቡ ነው። በቃ እንደ ባለፈው ሌላ ነገር ምናምን እንዲፈጠር አልፈልግም፣ እየነገርኩ ነው አይደለ? በቃ እቺ ልጅ አንድ ነገር እንድትሆን አልፈልግም ለዛ ነው ያናገርኩለት እና ቶሎም መድረስ አለብን ይያልኩለት። የትም ሁሉንም የምታቀን ቦታ አሳየ፣ ያለውን ማስረጃ በሙሉ ንገረኝ፣ ይያልኩ ንገረኝ። ቦታ በሙሉ የለች በሙሉ አሁን የመጨረሻ የምታውቀው ቦታ አለ ይወስዷታል የሚወስዷትም ቦታ ደግሞ ልታውቃለህ አንተ። ለዛ ነው እየነገርኩ እየጠየኩ ያለው እንጂ እኔ አንተን ለማስቸገር አለ ምን እነሱን ደግሞ እናመሰግናለን ላደረጉልን ትብብር ማለት ነው። በቃ ላደረጉልን ድጋፍ በሙሉ ልጅቷ ያለችበት ማወቅ እፈልጋለሁ። በቃ ያለችበት ቶሎ መድረስ አለብኝ። አንድ ነገር እንዳደርጓት እየነገርኩ ነው። አንድ ነገር ብትሆን እቺ ልጅ ለኔም ትልቅ ጸጻት ነው እቺ። ለዛ ነው አሁን እንደ ትብብርም እየጠየኩ ያለሁ በቃ እባክህ የት ነው ያለው? ዘውድ ገል እ የት ነው ያለው? በቃ ወደ እዛ ወደ ጫካ ነገር ነው። የት ጫካህም? አለ አላችሁ ቦታ እዛ ሰዎች የሚገሉበት አልፈልግም ለኛ ወደ ህይወት አስባን እየመጣችሁ ገባ። እኛ እንዳንሞት እኛ ላይ የሚደረገውን ነገር ለማጋለጥ ነው የመጣችሁ። ያለፈው በለቀቃችሁት ከዚህ ምን ነገር አላ? እስካሁን ሌላም የተደበቀ ቦታ አላችሁ? ልጅቷን አላገኛ፣ እዛ መጋዘን በቃ አለ የምትለኝ የት ነው? ጫካ ማለ የምትለኝ ካለ እንደዛ ጫካ ነው። እንደዚህ እኔ መሞት አልፈልግም። በቃ ይሄ መጨረሻ ነው። ምንም ነገር አይደርስብህም። አንተ በቃ